የመዳም ቤት ተቃጠለ ነደደ ነደደ ነደደ እርውየው አያችሁት ውዱቼ እዩ እንግዲህ አሁን ከሌሊቱ ስንት ሰዓት መሰላችሁ ቂጣ እንጋግራለን ብለን ማለት ነው ከሌሊቱ በኢትዮጵያ ሰዓት አቆጣጠር ስምንት ሰዓት ነው በዚህ ደግሞ ሁለት ሰዓት ነው አስባችሁታል በዚህ ሰዓት እንቅልፍ የለም ለምን የለም ከዚህ ህይወት ገላግሎኝ ስላችሁ ግን ቢውላችሁኛል። እንቅልፋተን ያው ነው ያው ሁሉ ቂጣ ይጋግራል ወይ? ላሳያችሁ፣ ቂጣውን ደሞ ማለት ነው ይሄ ሁሉ ተጋግሮ ለቤት እንኳን አይደለም፣ ለቤት አራት ብቻ ነው የሚቀረው። ብታምን ባታምን ለሰው ነው፣ ለውጭ ዘመድ ምናምን ነው። በቃ ጠዋት እየዞርን የምንሰጠው ማለት ነው። እና ይሄ እዚህ ጋር ማውጫውን አዘጋጅተናል። ውሃ፣ ይሄ ማቀዝቀጃ ነው። ቅቤ ዛጋ ይታያችኋል። ይቀባ ይሄ እዚህ ጋር እንትን ማለት ሲሆን፣ ቆይ ላሳያችሁ ቂጣውን ደግሞ። ከዚህ ቤት ገላግሉ ብትባሉ እምቢ አላችሁ። ምን ላድርግሽ? ምን አለበት ሰብስክራይብ እና ላይክ አድርጋችሁ ብገላግሉኝ። አያችሁ አይደል? ታምኑም። እኔ እኮ አንድ ውሸት እንኳን ጨምሬ አላወራም። የምር አንድ ውሸት ማለት ነው። አያችሁት? ይሄ ሁሉ ቂጣ ነው፣ ሀያ አምስት ቂጣ ምናምን ነው። አስባችሁ ታ አሁን ይሄንን እንደዚህ አድርጌ ትንሽ ቆይቼ ደግሞ ያፈጥጣለሁ ማለት ነው። እደፈጥጠዋለሁ ጓደኞቼ ጽዳት ናቸው። አሁን ምክንያቱም መተኛት የለም በቃ ቀኑ ሙሉ በቃ ሐሙስ አንተኛም፣ ሐሙስ ማታ በጭራሽ አንተኛም። እንደዚህ ነው የምናነገው ገና ውጭ ላይ እንጨት የምጨምረው እንጨት አለኝ። ቆይ አሳያቸዋለሁ መብራት የውጭን ላውጣ እና አሁን ይሄ ሲያልቅ ይሄ ሲያልቅ ማለት ነው። ስም አመል ፍስ ቅዱስ አዶ አምላክ ፍስም አመል ስም ስላሴ እውጭ ያ ካፈትኩ እየወጣው ነው። አያችሁ ተዚህ ጋር ያለውን እንጨት እስ ይሄ የሚጨመር ነው ይሄ የሚጨመር ነው ወይስ እስቲ? ማለት እንደዚህ ተሰቃይተን ሰርተን ነው እንግዲህ አንተን የምንለው ማለት ነው። አሁን ይሄ ሲያልቅ ጨምራለው ማለት ነው ከዚህ ሰዓት ገላግሎኝ ተውዶች ተው ከዛ በቃ ጠዋት ይነጋል እንደዚህ ንን ስንጋግር ይነጋል ከዛ በኋላ ደግሞ ምሳ እንሰራለን። ከዛ እናቀራርባለን ከዛ በቃ እንደዛ እያልን ደግሞ አሁንም ጽዳት ምናምን አለ ከዛ የበሉበትን እናነሳለን በቃ አርብና ቅዳሜ ለኛ አርብና ሐሙስ ለኛ በቃ ስቃይ ቀን ነው በውነት ስቃይ እንደዚህ በእንደዚህ ተሰቃይተን ነው በቃ አያችሁ፣ ለዚህ ስትል ነው የምትንከባከበን ሴትዮዋ እራሱ ማለት ነው። ግን እንቅልፋችን አተም ለዚህ ስትል ለዚህ ለቂጣ ስትል ትንከባከበናለች። እና ወዶች፣ አሁን ደሞ ወደ መጠፍጠፉ ይሄዳለሁ ማለት ነው። አዘጋጀቻለሁ ሁሉንም ነገር እዚጋ ጨርቅ አነጥፋለሁ። የማነጥፈውን አዘጋጀቻለሁ። ይኸው እዚህ ጋ ነው የምደፈጠው፣ ምናምን ነገር ዘጋ እኔ ነኝ። ሁሉም ሰዓቱ ላይ ብቻ ነው እሷ ሴትዮዋ የምትለጥፈው። በኋላ አሳያቸዋለሁ እንዴት እንደምትለጥፍ እራሱ። ደብጌ ነው መቀርጻት አልለቃትም። ከተማ ብቻ እይለቅላቸዋለሁ። እና ወደ ውጪ በእውነት ተው። ግን ሰብስክራይብ አድርጋችሁ ቪዲዮውን እዩልኝ እና ዩቲዩብ ቢከፍለኝ እና ትንሽ እኮ ነው የሚቀረኝ። ዩቲዩብ ቢከፍለኝ እና ከዚያ ወደ ሀገር ይገባለሁ። እውነት ቅቤ እዚህ ጋ አለ ትት የሚቀባ ማለት ነው። ይሄ ሁሉ ለሰው ነው። በቃ እኛ እንደዚህ ደቼ አብልታ ለሰው ነው ለሰው ለጎረቤት የምታድለው ማለት ነው። እሳቱ ልነግራቸው አልችልም እንዴት እንደሚጋረፍ። በዛ ላይ በዚህ ሙቀት፣ እንዲ ክረምት ላይ እንኳን ይሻላል። አስባችሁ ታዲያ ይሄን ስንት አመት ሙሉ በዚህ ነው። እንደዚህ ነው በቃ። ቅዳሜና ቅዳሜ አልኩኝ ደግሞ ተደጋገመብኝ የሮብ እንቅልፍ አስክሮኝ ነው፣ አትፍረዱብኝ። ማሮች ወይ ናን ስላሉ ልጅ ቂጣውን ደሞ በኋላ ሳያቸዋለሁ። እንቅልፍ አልተኛንም በቃ በጣም ነው በጣም ነው የምናሳዝን ነው። ማረኝ፣ የሰው ሀገር እንደው ውይ አይ ብላ በተለይ እዚህ ገጠራማ ቦታው እንደዚህ በቃ ገጠራማ ቦታ ላይ ውይ፣ ከተማው ይሻላል በእውነት እንደዚህ ገጠራማው ቦታ ላይ ነው እንደዚህ አይነት ቂጣ የሚጋግሩት ማለት ነው። ለስራይ ብሎ ይህንን ምድጃ ያዘጋጃሉ ቤት ውስጥ ስራይ ብሎ ነፍሳቸው አይማርም። እኛን እንደዚህ እያሰቃዩ፣ እንቅልፍ እያሳጥን፣ እሳት እያስገረፉ፣ ሞቃት እያቃጠሉ። እውነት ግን እንደ ብቻ እግዚአብሔር ለእኛም ቀናለ፣ ለእኛም ቀናለ። ይሄ ብቻ መሰራችሁ ሻያፍ ልቻ አለ ወተት አፍልቻለሁ ቡና አፍልቻለሁ እንቁላል ምናምን ቀቅያለሁ። ቁርስ ማለት ነው ቁርስ ሰራርቻለሁ ማለት ነው። እና ነይ በቃ ጅብን ምናምን ምናምን ታውቋላችሁ እናንተ አረብ ሀገር ያላችሁ የጧት ቁርስ፣ እሱን ሁሉ አቀራርቤ ምናምን ነገር አቀራርቤ፣ ያለው አሁን ለመስገድ ሲነሱ፣ አስር ሰዓት ለመስገድ ሲነሱ ይበላሉ ይጠጣሉ ማለት ነው። በቃ ለሆዳቸው ነው የሚኖሩት ለሆዳቸው በዚህ ለሊት፣ ማለት ነው በተለይ ወይ እችን ለቀን ሀሙስና አርብን፣ እግዚአብሔርን በጣም ነው የሚያምሩ። በጣም እንደዚህ ነው መከራችንን የምናየው። ተው ግን ተው ተው፣ ቪዲዮን ይልኝ፣ በደንብ አርጋችሁ ቪዲዮን ይልኝ እና ከዚህ እሳት ገላግሉኝ። የእውነት ትጸርቃላችሁ፣ ሁላችሁም ትጸርቃላችሁ የምር ከዚህ እሳትም ገላግሉኝ ከልጄ ናፍቆትም ገላግሉኝ እግዚአብሔር እንደው እንደው ምን አለበት ቢመለከት ምርር ብሎኝ ነው አገሬ ቤተ ክርስቲያን ለመሄድ እንኳን አስራ ሁለት ሰዓት ለመነ አስራ ሁለት ሰዓትና አስራ አንድ ሰዓት አስራ አንድ ሰዓት እንኳን ለማስቆረብ ነው የምነሳዋት አስራ አንድ ሰዓት የምነሳው ለማስቆረብ በማስቆርበው ሰዓት ነው የምነሳው እንጂ አልነሳም። አስራ ሁለት ሰዓት ነው ግዴታ የምንነሳው ቤተ ክርስቲያን ለመሄድ ማለት ነው። እና ያንን እንኳን ለመነሳት እንዴት ሆኜ እንደምነሳ ነው አውቀዋለሁ። በመከራ ነበር የምነሳ፣ አላርሙ ቀውጦት ቀውጦት። እዚህ ግን እንኳን አላርም እስከሚጮህ ለመጠበቅ እንደዚሁ በቃ እንደዚሁ እንትን ይለናል። ሰላማችን ነው የሚነሳው። ጭረሽ ጭረሽ በአይናችን እንቅልፍ አይዞርም። ምክንያቱም ከአሁን ካሁን በቃ ሀሳቡ ትንሽኑ አያስተኛንም። በቃ ነጋ አልነጋብን ረፈደ አልረፈደብን እያልን በቃ ሰቀቀ ነው። አሁን ጧት ጧት አሁን ጋግረን ደግሞ ሲነጋ ደግሞ ይዘን እንዞራለን፣ በየቤቱ እንሰጣለን። ይሁን ሁሉ ቂጣም ማለት ነው እና በጣም ነው የምናሳዝነው ገብርኤል በጣም እና ይሄንን ያያያችሁ እነት ይሄንን ያያያችሁ ዝም ብላችሁ ግፍ ነው ለናንተ፣ አጥያት ነው ለናንተ እውነት። እኔስ ዛሬ ራሱ ቪዲዮ አልሰራውበትም ይሄንን ማለት ነው አልሰራውበትም። ምክንያቱም ስለማይመቸኝ በጣም ቢዚ ነኝ። አሁን ራሱ ባዱኝቺ አግዘውኝ ምን ብለውኝ ነው ወደ ጸላት ሄዱት እነሱ ማለት ነው። ወደ ጸላት ደዋለሁ እዚህ ያለውን ነገር አግዘውኝ ማለት ነው በዛ መዘፍዘፊያ ሙሉ ነው የተቦካው። ጨረስ ነው ማለት ነው። አምላኪ እንደዚህ ተቃጥለን እየሰራንም ብራችን እንኳን ቢበረክት ጥሩ ነበረ። ቁም ነገር እንኳን ቢኖረው ብራችን፣ ግን ብራቸውም በቃ ምንም አይበረክትም? እኔንጃ። በስማ እምን ብዬ ልንገራችሁ በእውነት አባር ነው እና ውዶች አሁን ቂጣውን ስንትን ስል ደግሞ እዛ ጋ ደርድር፣ ያሳያችኋለሁ። አሁን ደፈጥጠው ነው እሱን ማለት ነው። ያልፋል፣ እስኪ ይህም ቀን ያልፋል። ይኸው ውዱቼ አያችሁት አይደል በቆሻሻ እንዳይገባበት እዚህ ጋር ገና ለ ያላለቀም ማለት ነው። አሁን ሰዓቱ በቃ አሁን ሴትዮዋ ልጇ እየመጣች ነው።